ያልፈለግ አንቺን የመናገር መብት የለውም መብት የለውም ማንም ሰው እስከ ቤትሽ ድረስ መጥቶ አንቺን ለመናገር አንቺን ለመሳደብ አንቺ ምን አይነት ድፍረት ነው ያላ ግን ምን ምን አይነት ድፍረት ነው ምን አይነት ቅሌት ነው ያለሽ አንቺ ማነሽ ሄርሜላ የምትባዩ ሴትዮ ማነኛልሽ ምን አገባሽ በእነሱ መሀል ገብተሽ ስለ ባል ክብርነት ስለ ወንድ አያያዝ ምትነግረት አንቺ ማነሽ ምንድነሽና ነው አንቺ መጀመሪያ መች ከህይወታቸው ወጣሽና ነው ስለ ባል ክብርና ስለ እንት ምትናገሪ አንቺ መጀመሪያ ስለራስሽ ክብር ለምን አትናገሪም የሰው ባል ለመቀማት ከሰው ባል ጋር መሽከርከር ከሰው ባል ጋር መላላስ መጀመሪያ የራስሽን ክብር ለምን አላስከበርሽም ሩታን ስለ ክብር ልታስተምሪያት የመጣሽ አንቺ ማነኝ ምንድነኛል ሽርሜላ የምትባይ ጋለሞታ በሰው ህይወት እየገባሽ መበጠበጭ እኮ አንቺ ነሽ። ማን ያለሽ? አታፍሪም እንዴ? እንደውም ሩታ በጣም ጥሩ ሰው ነች። እኔ ቦን በቦክስ አይንሽን ነፍቼሽ ነበር ማስወጣሽ ከቤቴ ድፍረትሽ። አንቺ ማነሽ? ሩታን እንድትንከባክበው እንደዚህ እንደዚህ የምትናገሪ ማንኛልሽ? ምንድን ነኛልሽ? አንቺ አካፋ ደፋር ነሽ በጣም መተሻፍሽን ስትከፍች ከሩታ ጋር እንዴ ማንሽ→ አንቺ የምትሽ ለጠለጭ ያለ ነገሩ የልብ ልብ ታገኛለሽ። ከአብርሃም የልብ ልብሱ መተሽ ብትናገሪ ነገ ሄዶ አይናገርሽም። የልብ ልብ እየተሰማሽ እንዴት እንዴት ሲሆናል እንዴ? ማርያምን፣ ሩተ በጣም ምስኪን ነች፣ ዝም ማለቷ ግቢ ድረስ መተሽ ስለ ስለ ባሏ ለመናገር ትፈልጊያለሽ እንዴ? ለኔ ልቀቂልኝ። ኧረ የሚለቅበሽ የማይለቅበሽ ተያዝሽ። ለኔ ልቀቂልኝና እንዴት እንደሆነ አላስ አሳይሻለሁ እንደ ከዚህ በላይ ምን ታሳያታለሽ? ከዚህ በላይ ምን ታሳያታለሽ? እየተላላሽ ቤቷ አልጋ ላይ እስከ መተኛ ድረስ እስከ ጉድሽ እስከሚወጣ ድረስ አልጋዋ ላይ እስከ መተኛ ድረስ እኮ የደረስሽ ጀግና እኮ ነሽ አንቺ። መጀመሪያ ስለ ራስሽ ወቂ ገብቶሻል። መጀመሪያ ስለ ራስሽ አውቀሽ ነው መናገር እንጂ ዝም ብሎ አይለም አፍ መክፈት ማታፍሪ። ምን አይነት ፍጡር ነሽ በናትሽ? እኔ በጣም በጣም ነው ያፈርኩብሽ። ምን ጉር ነሽ አንቺ? ከየት የመጣሽ እንትነሽ? ሩታም ከዚህ በኋላ ራችን አስከብሪ። ማንም ሰው የሚመጣ ወጥሽ መናገርም አብረሽ ቪዲዮ መስራት የለብሽም። አስከብሪ ከዚህ በኋላ ማንም ሰው እንዳይደርስ። አሁን የሩታ የሩታ እናት ማንም ሰው ቤቴ እንዳይመጣ ብላሉ አብርሃምም እንዳይመጣ ከልክለዋል። ከዚህ በኋላ ማንም ሰው ቤትሽ እንዲገቡ ማንም ሰው እንደፈለገ አንቺን የመናገር መብት የለውም። መብት የለውም። ማንም ሰው እስከ ቤትሽ ድረስ መጥቶ አንቺን ለመናገር፣ አንቺን ለመሳደብ፣ አንቺን ለማቅለል ማንም መብት የለውም። ቤቷ ድረስ በሯ ድረስ መትች ደግሞ ልትሳደቢና ትምህርት ልትሰጭ ትፈልጊያለች እ መጀመሪያ አንቺ ለምን ትምህርት አትወስጂም? መጀመሪያ ለምን አንቺ እንደ ጋለሞታ ከሱ ጋር ትሽለጠለጫለች እንዴ? ለምን ከሱ ህይወት አትወጪም? አሁንስ ቢሆን ለነገሩ ማን ነው እሱ ራሱ አብራ የሚባለው ራሱ ሽልጥልጥ ነው። ከአንቺ ጋር የተሽለጠለጠ ነው። አሁን ደግሞ የት እንዳላችሁ ሴት ይታወቃል። አንቺ እነሱ አብራችሁ ልትሆኑ ትችላላችሁ። እንደዛ ነው የሚወራው ወሬ እንዴ አንቺ መች ከነሱ ህይወት ወጣሽና ነው? እንደዚህ ከሆነ በእኔ ስም የጠራሽ ማነኛልሽ አንቺ ማነኛልሽ? ደግሞ አታፍሪም እንዴ? ልቀቂልኛ፣ ላሳይሽ አንቺ። ፍላጎት አለሻ፣ ለአብራም እኮ ፍላጎት አለሽ። ፍላጎችን እኮ በደንብ ነው ያሳየሽን። አንዴ ስታለቅሺ፣ አንዴ ምን ስትይ ስታገኙ። የሰው ባል አንገት ስር አይሳምም። የሰው ባል አንገት ስር አይሳምም። እሱ ራሱ ቅሌታም ነው። አንገትሽ ስር የሳመቀን ነው የተዋረደው። አትሽ ለጭ በናትሽ። በቃ ከህይወታቸው ውጪ። እናንተ ደግሞ ወንዶቹ እናንተ የአብርሃም ቡችሎች እናንሱ እናንተ ከህይወታቸው ውጡ። ከአሁን በኋላ ሩታ እግዚአብሔር ራስሽን ማስከበር አለብሽ፣ ቤተሰቦችሽን ማስከበር አለብሽ። አብርሃም የሚባለው ራሱ ከአሁን በኋላ ሲመጣ ራሱ ለቤተሰቦች መጀመሪያ ክብር ሰጥቶ ነው ከዛ በኋላ መጥቶ የሚገባ ቤት ውስጥ። አንቺ ራሱ በቃ ምንም ነገር እንዳትበገር። ከዚህ በኋላ ውሳኔሽ አንድ መሆን አለበት። ውሳኔ ውስኝ። እውነቴ ነው የምናገረው ከዚህ በኋላ አንዳንድ ኮሜንታተሮች አላቸው ሩታ ሩታ እንኳን ተናገረች ማንም ሴት ብትሆን አንጅ ተው ቅጥል ነው የሚለው ያውም ወልዳ ተኝታ እንዴ! በቃ አታ አታ ሳ እኔ እንደውም አታ ሳየው፣ ከዚህ በኋላ ራሱ አብራ የሚባል ራሱ እንዳይመጣ ከዚህ በኋላ ከሩታ ካራቀ ካው። እንግዲህ እየተወራባቸው ነው ያለው አብረው እንደሆኑ ነው እየተነገረ ያለው። ይሄ ይሄን ወሬ ሰምታ ነው ልንገራችሁ፣ ሩታ ሰምታ ነው ክላስ ይዘው አብረው እንዳሉን እየሰማሁ እየሰማችሁ አብረው ነው ከ ከ ከሄርሜላ ጋር አብርሽና ሄርሜላ ሆቴል ውስጥ ነው ያሉት አብረው እንዴ ይሄን ሁሉ ወሬ እኮ ነው የሚነገራት። ይሄ ሁሉ ነገር እኮ ለሩታ የሚነገራት እና በአታብድ ይገርማል። ልጅን አላሳኝን ባትል ይገርማል። ሩታ ያለችበት ታውቃላችሁ እናንተ። ልጅቷ እኮ እንደዚህ የከሳችበት እኮ የእሱ ጭንቅላት እኮ የእሱ አሳብ እኮ ነው የከሳችሁ። እኔ እግዚአብሔርን በጣም ነው የምታሳዝነኝ ሩታ። ከአሁን በኋላ ግን ሄርሜላ የምትባዩ ባለጌ፣ ዛሬ ጸጉሩችን ሁሉ ብነጭ ሁሉ ደስታዬ ነበረ። በቦክስ አፍንጫሽን ባለችሽ ኑሮ ባለጌ። አልጓ ላይ እኮ የተኛሽ ጀግና እኮ ነሽ አንቺ፣ አታፍሪም ደግሞ እኔ ስጭረ ልንከባከብ ስለ ባል እንክብካቤ ደግሞ ልትናገሪ ነው እንዲ? አንቺ አንቺ ጋለሞታ ወደሽ ልጅሽ መጀመሪያ አታሳድጊም እንደዚያ ወደሽ ጣርሽው ልጅ ሩታን ከመናገርሽ በፊት ቅሌታም። ለማንኛውም ይህን ቪዲዮ በደንብ አድርጋችሁ ላይክ አድርጋችሁ አድርሱልኝ። ለዘፍ ቅሌታም።